ሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራቸው የዘምዘም ኢትዮጵያ ተከታታዮች እንዴት አላችሁ? ሰላም ናቸው ወይንኛለን አልሐምዱሊላ። ውዶች የዛሬ ደግሞ ለየትና አየር አለ ባለቤት መጥቼ ላቸዋለሁ ለእናንተ በጣም በጣም የሚጠቅም ነገር ነው፣ ማለት ነው ውዶች። እንደምት እንደምትመለከቱት ማለት ነው እንግዲህ ቤት ውስጥ ገብቶ ነው ተካርጎ ገብቶ ትላላቸው ትንሽየተለያው ስላልቀረጽኩኝ ነው ዛሬ መነቃቅሬ ነው። እንግዲህ ያው መብራት ስለሌለ ነው ቤት ውስጥ ስለሆነ ጨለማ የሆነው ትንሽ እዚህ ጋር ማለት ነው እዚህ ጋር እንደምትመለከቱት ነበር ሚላል አይደለም፣ ጨርሶ ኮተት ነው። በጣም ያስጠላ ማለት ነው ማለት እዛ ሀገር እዛ ሲሆን እንደ አረቦቹ የሆነ ቂን ቂን ማለት ወይ ምናምን ቤት ውስጥ ሲሆኑ ምን ያው ነገር አለ አይደለም፣ ያንን እየመሰለን እየገዛን በጣም ነው የሚያስጠላው። ወላህ ነው ምላቸው ምንም ምንም ምንም እንዲያታመጡ፣ እንደው መቸም ሁሉም ራሱ ላይ ሲደርስ ነው የሚያውቀው። እንደምትመለከቱት ካርቶኑ እና ወላሂ ነው የምላችሁ። እውት እውት እንደምትመለከቱት የምትመለከቱት የብጥጣሽ ማት ሻምፖ ማት ምንም አይጠቅም። ወላሂ ብርድ ልብስ እንደምትመለከቱት፣ እዚጋ ተቆሎ፣ እዚጋ ሶፋ ማለት ይሄ ሳው ማለት ነው። አሁን እዚህ ሞልቷል። ምንድነው ትርፎ እዛ የካርጎ ማረግ እና ማለት ነው። ራሴን እየወቀስኩ እንደምትመለከቱት፣ እዛ ጋር በር ሚላለ እዚጋ፣ ቤት ውስጥ ነው ቁም ሳጥን እያስተካከልኩ ነው። እዚጋ ስንት ብር ሚላለ እዚጋ ደግሞ ታያችሁም፣ ትንሽ ጨለማ ስለሆነ ነው እንጂ ብር ሚላለ ማለት ነው ይሄ ሁሉ እና ማለት ነው ውዶች ይሄ እንደምትመለከቱት ነው እዚህ ጋር ይሄ ሁላ ብርድ ልብስ ነው እንደምትመለከቱት እንደው ይሻላል። ብርድ ልብስ አላታ መጥቶ ይሻላል ግን ማለት ነው እዚህ በ3000 በ4000 ያኔ እስከ 4000 ትገዛላችሁ ብርድ ልብስ ማለት ነው አምስትም አለ ማለ በርግጥ አምስት ሺ ቢሆን ለራሱ ኪሎ 8 ኪሎ መካሁሉት አንድ ኪሎ 8 ብርድ ነው አሁን አላቅም 8 ድርሃም ማለት ነው በዱባይ አሁን አላቅም እንጃ ስንት እንደሆነ ማምጫ የ8 ኪሎ 8 ጊዜ 8 ማለት ነው 8 ኪሎ አይደለም የሚሆነው ወይም ስድስት ኪሎም ከሆነ ስድስት ጊዜ ስምንት ማለት ነው አስቡት። ማምጫው አለ ግምሩ ክትቀረጻላችሁ በደንብ ማለት ነው በደንብ እስከ መቶ ሺ ብር ሁላ ይቀረጣል። ወላ እስከ ሁለት ሺ ሁላ ማለት ነው እስከ ሁለት መቶ ሺህ ነው። እና ይሄ ማለት ነው እንደምትመለከቱ ይሄ በጠጣሹ ይሄ ምንም የሚጠቅም አይደለም ማለት ነው ውዶች። ይሄ እንደው መቼም እራስ ላይ ሲሆን ነው ሁሉም ነገር የሚያስታውቀው እንጂ እንዲያታመጡ እኔ እንደውም ምንም አምጡ ብያላላችሁም ማለት ነው። ሁሉም ነገር እዝግ ነፍ ነው ያለው ማለት ነው እንደምትመለከቱ፣ ሻንጣ ሁላ ዘ ተዘረድኳል። እንግዲህ እኔ ገና ላስተካከል ነው እና ምንም ነገር እንዲያታመጡ እቃ የሚባል እንዳታመጡ እያልኳችሁ ነው። እንደምትመለከቱ እንግዲህ ያው ምኝታ ቤት ያው ምኝታ ቤት እቃ ቤት ለብቻ የሚሆን የለም። ያው አለ ግን እንደ ኑሮ ማለት ነው እና እኔ ዝምኝታ ቤትም ነው እናናቸው አለ ውዶች፣ እየ ኮተት እንዳታመጡ እንደው በእኔ የሆነባችሁ እንዳጣኔ አሁን ቦታ አውጣ ቦኝ ምናምን በደንብ ስላላሳየኋችሁ ነው እንጂ ወላሂ ነው የምላችሁ። በጣም ነው የሚያስጠላው ኮተቱ እዚህ ከካርቶን እንደምትመለከቱታለ በጣም ነው የሚያስጠላው ማለት ነው። ኮተት ማምጣት ወይ እዚህ መቶ አይጠቅምም። ልዋጭ ሌ እኔማ ቢጨንቅ ልዋጭ ለወኩኝ ማለት ነው። ግን የሚገርማችሁ ነገር በጣም ብዙ እቃ ሰታችሁ ነው ትንሽ ልብስ ሰታችሁ ነው አንድ እቃ ወይ ሁለት የሚሰጣችሁ በጣም ብዙ ማለት ነው እንደምትመለከቱት ነው እንግዲህ በሁላ ፍ አርጎባት ነው እኔ በዛ ሀገር አምስት ሺ ምናምን ብር ነው የከፈልኩት። እንግዲህ አምስት ሺ ነው ስንት ሺ በአላ ሶስት ሺ ሆን አምስት ሺ ሆን አረንድ ወደ አምስት ሺህ ነው። እዚህ እንደገና ወደ በጣም ብዙ እዚህ ደግሞ እንዲህ ቦታ ያው እዛ ቦታ እዛ ቦታ ከፈሉ ስለምትባሉ ነው እንጂ ስ ብቻ ከባድ ነው ማለት ነው። ለአንድ መቀረጃ የሆነ ጣቃ ልብስ ይጀመጥ ስለዛ ብቻ አስራ አምስት ሺህ ብለውኛል። አልሙሂም እኔ ለማክራቸው የምፈልገው እንደው ፕሊስ ፕሊስ ፕሊስ በአለ እንዲ አታምጡ፣ ማለት አታምጡ ስላቸው ማለት ነው። እንዶ ታመጣችሁ ታመጣችሁ ግድ ከሆነ እንዲህ ታላቸው እንደ ማሽን ነገሮች አምጡ፣ ዝህ ግን ቀረጡ በጣም የለለ ነው። ግን ወላሂ ዝህ እንደ ዱባይ ያያችሁት ወይም ደግሞ ሳዑዲ ያያችሁት እዚህ ሁሉም ነገር አለ። አታምጡ፣ ብራችሁን ይዛችሁ ግን ችግሩ ምን አለ? እኛ ብር ዘምተን ዝህ አንገዛም የምትሉ ልጆች እንትን አልኩ ዘመጃዊ ፋሚሊ ቤተሰብ ምናምን አደረልካችሁ እነሱ ገዝተው ያኑሩላችሁ፣ ማለት ማስቀመጫ በደንብ የማያትጣሉ ከሆነ በአሁኑ ሰዓት ገንዘባችሁን ሰታችሁ ጸብም ስለሚፈጠር፣ ምታም በጣም የምታምኑ ሰው ከሆነ ያስቀምጥልናል ብላችሁ ካላችሁ እንደ እንደዚህ ካፍካፍ ያሉ ነገሮችን ብትገዙ ነው የሚሻለው እንጂ እንደው አትግዙ በቃ። አሁን ይሄ ማይክሮፎን ማለት ነው። እዛ እኔ አይ ቲንክ 375 ብር አካባቢ ነው የገዛሁት። እዚህ ጋር እምታወ ማይክሮፎን ማለት ነው። እዚህ ጋር ማለት ነው። ሁለት ሺ አለ፣ ሶስት ሺ አለ፣ አራት ሺ አለ። ሶስት ሺ ግን እዛ ሶስት መቶ ምናምን ብር ግን አራት መቶ ብላችሁ ያዙት፣ መንዝሩት ማለት ነው። ስንት ሺ ብር የሆነ አስራ ምናምን ሺ ብር ከዛ ማምጫው አለ በጣም ከባድ ነው። ማምጫው ማለት ነው ያ ያ ነገር ስላለ እዚህ ደግሞ ብዙ አትጠቀሙትም። መብራት የለም፣ ሰው ቢያል ቢኖርም ማለት ነው ይሄን ይሄን ስትጠቀሙ በጣም ሀይ ነው የሚመጣው፣ አንዳንዴ ሲኖር እንኳ ስትጠቀሙ። ስለዚህ ፕሊስ እንደው በእኔ ይሁንባችሁ፣ እንደው አዘ ወይኔም ብዙ ቪዲዮዎች አይ ነበረ። ያው ሲደርስብኝ ነው ሲደርስባችሁ ነው የምታውቁት እንጂ ሰው ተው ስላላችሁ ስለማትተው ነው ችግሩ። ግን በቻላችሁም

መብራት የለም። መብራት እንዳላበራ መብራት የለም ውስጥ ነው ደግሞ ለዛ ነው እላችኋለሁ። አሉድቼ እዛ ጋር ኮታታ እንዲበር ምላለ እዚህ ጋር እንደምትመለከቱት ሁለቱ በር የሚል ኮታታ ሞልቷ። እዚህ ጋር እንደምትመለከቱት እንደው ብቻ መሬት ሁላ ነው አይታይም። እና ነው ቢታይ በደንብ በታያ ባሳያጭ ማለት ብዙ ጊዜ እንደዛ አደርጋለሁ። አላሳይም ነበር ግን ኢንዱስትሪ ቆይ ቢያንስ አስር ሰው ቢያው ከአስር ሰው አንድ ሰው ቢመር የሚለውን አስቤ ነው ውዶቼ ልብሱ ማለት ልብሱ ደግሞ ለብሳቸው ስትወጡ እንዴት አባት እንደሚያስጠላ ማለት ነው። እዚህ የዱባይ ልብስ ላይ ይሸጡልናል እዚህ ማለት ነው። ውድ ልብሶች ለመግዛት ስትፈልጉ ይህኮ የዱባይ ነው ምናምን ምናምን ይሉና በዱባይ ስም ነው በውድ ነው የሚገዛው። እዛ ደግሞ እኔ የት እንደሚገዙት አላውቅም እዚህ ያለው ልብስ ኳሊቲነቱ ማለት ነው በጣም ነው የሚያምረው በጣም ቆንጆ ቆንጆ ልብስ አለ እዚህ ማለት ነው ግን ተዱባይ የመጣ ነው ይሏቸዋል ከማን የመጣ ነው እኔ ዱባይ አላየሁም ያው ሊኖር ይችላል በእርግጥ ግን እኔ በኦንላይን አይተን ነው የምንጠልበው አብዛኛውን ጊዜ ምንም ደግሞ ይሄ ሺን የሚባል ነገር ማለት ነው ሺን ታይሙ ምናምን የሚባሉች ነገሮች በቃ ትስሟቸው ማለት ነው እና በተረፈ ስለ ካርጎ ስንት ቀን ይፈጃል ምናምን ምናምን የሚለው ጥያቄ ካላችሁ በኮሜንት ላይ ቁጭ አድርጉ እንትን እመልስላችኋለሁ ያለው ውዶችዬ ግን እንደው ባታመጡ ነው ደስ የሚለኝ እንደኔ እንደኔ ማለት ነው ውዶችዬ ይህንን ይመስላል እንግዲህ ተጠቀማቸው አንድ ሰው ጋር ቢጠቀምበት በሚለው ነው እንደምትመለከቱት ነው ይመለት ሁለንድ ዝርክርክርክብራል ት ግን አንድ ቪዲዮ ላይ ብዙ አያስታውቅም እንደምትመለከቱት እንደምትመለከቱት ነው ወይም ይጠቅም የለው ማለት ነው ስለዛ እንትን ብሎ በቻላችሁም መጠን ተጠንቀቁላችሁ። አሉዶችዬ እንግዲህ ይህንን ይመስላል የዛሬው ቪዲዮ። ጥያቄ ካላችሁ እንዳልኳችሁ ነው ጠይቁ፣ በኮሜንት ላይ ማለት ነው። በቃ በቃ አትግዙ አትግዙ አትግዙ አትግዙ። ብራችሁን ይዛችሁን እዚህ አምጥታችሁ ማለት ነው ለካርጎ በጣም ብዙ ብር አውጥታችሁ ለሆነ ሰዎች ስትሰጧቸው የሆነ ብጣሽ የሆነ በቃ የወደቀ ነገር እንኳን አንስታችሁ ስትሰጧቸው የሆነ ዋጋ ይኖረዋል። ምንም ዋጋ የለውም እዚህ ለሰው ስትሰጡ እቃ ማለት ነው። ምንም ምንም እንትን የለም። ስለዚህ በሻላችሁት መጠን አታምጡ። ለሰው ለራሱ ማለት ነው። ከሌ እንዲህ ይለኛል። ከሌ እንደው ተኔ ይበል ወላሂ ነው የምራችሁ። እኔ ለከሌ ለከሌ እያልኩ ያመጣሁት ምንም እንኳን አንድ ለምስጋና የሆነ እንትን ነው። ምራችሁ ሲሆን ስለሆነ አታምጡ ውዶችዬ፣ እንደው የመዳም ቅመሞችዬ፣ እንደው ኢትዮጵያ መታችሁ ሰው ለምስ እንደው ደግሞ አረብ አገር ሂዳችሁ የቆያችሁ በአላኑ ቶሎ እና ስለሀገራችሁ መታችሁ ስለ ሰው ማንነት ተረድታችሁ፣ ስለ ኑሮውም ስለ ውሎ ማየታችሁ፣ ስትሄዱ የሆነ እዛ ብራችሁን ሴፍ ለማድረግ እንትን ጠንካራ ትሆናላችሁ ማለት ነው። እና ለማንኛውም ቪዲዮ እንዳይረዝምባችሁ ጥያቄ ካላችሁ ስለ ካርጎ የሚሆን ስለምንም ስለምንም እንትን በሉ ማለት ነው። ጥያቄ ጠይቁላችኋለው ዘረብዶ የሚመስል ነበር ባይ። ሰላም አሌይኩም ወረሐመቱላ በረካቱ